ማውራት የምትፈልገው ነው። አውራ የመረሽ ነው። እሺ፣ ይቅርታ ይቅርታ አልፈልግም። ነው ይጠረኝ ነው። ይቅርታ አዎ ይቅርታ አልጠይቅሽ ፕራንክ እኮ ነው የሚያደረግኩሽ እንደዚህ አይነት ፕራንክ አለ እንዴ? ኖርማል አይደል እንዴ? ብዙ ነገር ተደራርገና ቪዲዮን አላየሽም? ምንም እኮ የለም። በቃ ስማ። ፕራንክ ላንች ምን ማለት ነው? እሺ እንደዚህ ከሌላ ሰው ጋር ለምን ፕራንክ አላደረክኝም? ከሰው ሲ ጋር ፕራንክ ማረጉ ለምን አስፈለገ? ከዚህ በፊት የነበረ ነው አይደለች? ጓደኛ ጓደኛ አይደለችም፣ እንግባባባለን፣ አወራኋት፣ አከብርኳት። ምንም ቅርብ መሆን አይደለም። ማንኛውም ሰው ጊዜ ተገናኝታችሁ አይደል እንዴ? ምንም በቃ መገናኘት እና ታዲያ ምንድነው ጓደኛነት? ምን አደረገ? እንደዚህ ነው። በቃ እንደዚህ ነው ከሌላ ሰው ጋር ቢሆን ብሩኬ፣ ለምንድን ነው እንደዚህ አይነት ፎቶ መነሳት እንደዚህ አይነት እንደዚህ አይነት ቪዲዮ እንደዚህ አይነት አንድ ክላስ ውስጥ ጨራሹ ሁለታችሁ። ምን አየሽ ቪዲዮ ላይ ምን አየሽ ብሩኬ? እኔ ማየት አይጠበቅብኝም። ምን በቪዲዮ ልታደርግ ፈለክ? ማለት ማድረግ የፈለከውን ነው። ምን አደረግኩኝ ታዲያ? ሀይሚ በቃ እኔ እንዴት ናችሁ ሰላም ናችሁ ሆይ ውዶቼ ሰላማችሁ ብዙት ይበል ያው ሀይሚና ብሩክ መጥተዋል ዛሬ ባንደሰትበትም ያው ከትላንት ጀምሮ ሁላችንም አስበናል ትላንት በተፈጠረው ነገር የትላንቱ ነገር አያስደስትም በእርግጥ እኔ እንዳትሰድቧቸው ማናቸውንም እንዳትናገሩ ፕራንክ ስለሆነ አስቀድሞ ስለተናገረ ብያለው። በእርግጥ ፍራንኩ ደስ ብሎኝ አይደለም። በተለይ መጀመሪያ ላይ ያደረጉት ሬክላሙ ፎቶ ሳየው እየደጋገምኩ ሳየው እኔ ከቪዲዮ ከሰራ በኋላ ራሱ ሳየው በጣም በጣም ነበረ የተሰማኝ። ምን ያህል እሷ እንደሚሰማት ፎቶውን በዛ መልኩ ማውጣትም አልነበረባቸውም። ያው አቀነባብረውትም ሊሆን ይችላል እንደዛ ያደረገው ካሜራ ማኑ ግን ለእኛ ብሩክን በዛ መልኩ ስለማናቀው ሀይሚንና ብሩክ በዚህ አይነት ደረጃ የወረደ ስራ ሰርተው ስለማናቃቸው ፎቶን ሳይሆን ም ደንግጫለሁ ግን ደግሞ ስድብ መሳደብና፣ ፎቶ መዘቅዘቅ፣ አንዳንድ ነገሮችን መናገር፣ መጥፎ አስተያየቶችን መስጠት እነሱ ቤታቸውም ስለቀዘቀዘ ፕራንክ ለመስራትም እና እኛንም ለማንጫጫትና ያው ተመልካችም ስለቀዘቀዘባቸው ያንን ነገር ለማምጣት ነው የሚሰሩት ስራውንና ምክንያቱም የሃይሚም ቻይና ልይ ቀዘቀነዙ በዛ ላይ ደግሞ ሰሞን አልሰሩም። ያንን ለማድረግ ነው በሚለው ያው ስድብም ደግሞ አስፈላጊ አይደለም። ምክርም ነው ምክንያቱም ልጆቹ ስራ እኔ እንዳልኩት ነው። እንደውም አታዩም ዛሬ የተናገረው ማን ነው ብሩክ? እናንተ ስትሳደቡ እናንተ እንደውም በእኛ ላይ እኛ በሰራነው ስራ የምትናገሩት ንግግር እኔና ሀይሚን ሞር የሚያራርቀን ነገር ነው የምታደርጉት እየተከፋፈላችሁ፣ ለአንዳችን አንዳችንን ወቅሳችሁ አንዳችንን ስትደግፉ አንዳችንን ደግሞ ወቅሳችሁ ወደ አንደኛው ስደግፉ የእኛን ነገር መከፋፈሉን እያሰፋችሁብን ነው የምትሄዱት ብሎ ተናገረ። እኔ ለዛ ነው ነገሩ ሳያስጠላኝ ቀርቶ አይደለም በጣም ሁለቱንም ይገርማችኋል። በጣም ነው መወዳቸው። በጣም በቃ እንዳይለያዩ የምፈልግ ሰው ነኝ። ብዙ ጊዜ ተናገር ያለው ስወድ፣ ሁለቱንም የወደድኩት ሁለቱም እንዲለያዩ አልፈልግም። ግን ትላንትና በሰራው ስራ ብሩክ ብናደድም ያው ፕራንክ እንደሆነ አስረድቶናል አስቀድሞ። ያው ፕራንክ እንደሆነ ለእሷም አስረድቷታል። የምንወረውረው ቃላቶች እንደጎዳቸው ስለማቀ ነው። እሷም ትጎዳለች በምታያቸው ነገሮች። አዩም ማንልም ሶሻል ሚዲያውን የሚጠቀሙ ሰዎች ናቸው። እነሱም ሶሻል ሚዲያ ላይ የሚመጡ ልጆች ናቸው። ቁጭ ሲሉ ሰው ምን አለን ምን ነገሮች አሉ አዳዲስ ነገር ምን አለ እያሉ ያሉ ያሉ የሁሉንም አስተያየት በደንብ አድርገው ነው የሚያዩት? የታወቀ ነው ያ ነገር። በዚህ ምክንያት ኦኬ፣ ሰው እንደዚህ ከተሰማው እኔስ ምንድነው? እኛ እንጭርባታለን እሷ ላይ ያለው እናባብስባት፣ እሷ የተሰማትን ነገር ይበልጥ ነው እናባብሰው እንጂ የተደረገው ነገር ትክክል አይደለም። እኔ አሁን ከሶሲ ጋር በመሰራቱ ብቻ ነው የተናደደችው እሷ ባለፈው ከእሷ ጋር ፕራንክ ስላደረጋት ይሄ ልጅ ባለፈው እኔ ይቅርታ እነዚህ ሰዎች ግንኙነት አላቸው ማለት ነው የሚለው ይጫርባታል። እኛ ደግሞ የምነገረው በዛ ላይ ያብሳል ያን የተፈጠረባት እንጂ አሁን ከሌላ ሳይትም ጋር ቢሆን ይሄን ነገር ቢያደርገው ከሶሲም ጋር ሆነ ከሌላ ሴት ጋር እኔ ደስተኛ አልሆንም። ከማንኛውም ጋር ውጪ፣ የፈለጉትን ቆመው ፕራንክ ያርጋት ከሴት ጋር መርቶ ወይ መኪና ውስጥ ወይ ውጭ ቆመው ወይ መኪና ላይ ተቀምጣ ምናምን ነገር ብናይ ደስ ይለኝ፣ ግን የእሱ የግል መኝታ ቤት ውስጥ መግባቷ እኔ ደስ ብሎኝ አይደለም። ግን በምንሰጠው አስተያየቶች ደግሞ እነሱን አንድ የሚያደርግ ይሁን፣ ያንን አለባብሰን ፕራንክ ነው ስላለን እንጂ አሁን እኛ ተለያዩ ስንት ጊዜ ተለያይተው ነበር አይደል? ልጆቹ ስንት ጊዜ እንኳን ይለያዩ ነበር። አሁን በእኛ እንደኛ ሀሳብ እንደኛ ምኞት እንደኛ መናደድ ቢኖር ቢሆን ስንት ጊዜ ግን እነዚህ ልጆች እስታሁን እንደተፋ ልቦቻቸው የሚፈላለጉ ልጆች ናቸው። እኛ አሁን እሱን ሰድበን እሷን ደግሞ ደግፈን አደለም፣ ስሜቷ ጉዳቷ የተሰማ ስሜት ሳይሰማን ቀርቶ አደለም። ምክንያቱም በዛ ቦታ ሆነን ሴቶች ነን አደል፣ በዛ ቦታ ሆነን እኛ ራሳችንን መሳል ነው ያለብን። ምን ያህል ስሜት ነው የሚሰማኝ ያኔ። አሁን እንደዛን አይነት ነገር በእሱ እድሜ ሆኜ እዛ ክፍል ውስጥ እንደውም ትዕግስተኛ ነች በጣም ራሷን በትዕግስት ነው ራሷን የተቆጣጠረችው። እና ቁልፍ ስጡኝ ልውጣ፣ በቃ አይመለከተኝም። ንዴቷ ማብረድ ነው የፈለገችው በቃ። እና ይህ ነገር ከባድ ነው ይገባኛል። ብሩክ ያደረገውም ጥፋት አጥፍቷል። መሳደቡ ትክክል አደለም። በእርግጥ ለምን ሰደባችሁኝ ብለዋል። ስድብ እኛ ለምን እንሰድበዋለን? ግን አስፈላጊውን ምክር አስፈላጊውን አስተያየት መስጠት በቃ ልክ እንዳልሆነ በጣም መጥፎ መጥፎ ስድቦች አይቻለሆኔ። በአጠቃላይ ኮሜንቱ ስድብ ነው። እሷም ስትሰራ ስድብ ነው፣ እሱም ሲሰራ ስድብ ነው። እነዚህ ሰዎች ስራ እየሰሩ ነው ያው ትላላችሁ። በአንድ በኩል ደግሞ ስሰማቸው ስራ እየሰሩ ከሆነ መሳደብ፣ ፎቶ መዘቅዘቅ ከየት የመጣ ፋሽን ነው? ለሁለቱም አያነጻቸውም። ሀይሚዬ በጣም ተናዳለች። ትላንት በተደረገው ነገር በጣም ተናዳለች። ይሰማታል የሚወረውራቸው ቃላቶች ሁሉ ያናድዳሉ። እኛ ብለን የተናገርነውን ኮሜንት ላይ የተጻፈውን ሁሉ በደንብ ታነባለች እሷ። እሱም ተናግሯል ቃላት ምናምን ያለ ይሄ ሁሉ ነው የሚገ- እሱ ካደረገው ድርጊት ጋር አብራ ኮሜንትም ስታነብ አብሮ ይደበላለቅባት። አልገባችሁ ያ ስለሆነ እነዛን ሁሉ ነገሮች ይዛ ነው የመጣችው እዚህ ጋር በጣም ተናዳለች። በጣም እሳት ሆናለች። ሊዝግባቡ አልቻሉም። እሱ ይቅርታ ልጠይቃት ልንግባባም አልቻልንም ብሎ ነው የጠራት። እሷ ግን አሁን ይቅርታውን መቀበል አልፈለገችም እንደውም ከእሷ ጋር ብትመጣ ኖሮ እሷን እንደውም አንድ ነገር ማድረግ ነበር እሷ የምፈልገው ዛሬ ያለመምጣቷ አጠቀማት ብላ ንዴቷ ገና አልበረደላትም ደግሞ ሲናደዱ ባይገናኙ ይሻላል አንድ ሰው ንዴት ውስጥ እስተሚሰከን እስተሚልለት እስከሚያስብበት ትንሽ ቢቆይ ጥሩ ነው እንደውም ጥቅስ ሁሉ ዛሬ ለቃ አይቻለው እዚህ ላይ ሁን አስቀምጠዋለው እንደውም አግኝቸዋለው ቲክቶኳ ላይ ፈርቼ ነበር የሆነ ወደሆነ ውሳኔ ልትሄድ ነው ሆነም ቀረ አይጣሉም እንግዲህ ያው ጊዜ ያስፈልጋታል ይመስለኛል እንደዛ ነው ማስበው ነገሮች ያናድዳሉ ያው እሱ ብራንክ ነው ይቅርታ ልጠይቅሽ ነው የጠራሁሽ ተረጅኝ ነው እሱም እሳት ለብሶ እሳት ጎርሶ ነው እሷም ተናዳልች በዚህ ሰዓት መገናኘት የለባቸውም ጋፕ መፈጠር አለበት ብዬ ነው ማስበው አሁን ደግሞ ቡታጅራ ወይ እዛ ዘመዶቻቸው ጋር አይደለም ያሉት። ያሉም ደግሞ ቅርብ አብረዋቸው ያሉት ደግሞ ጓደኞቻቸው ናቸው። ያው ፍጹም ደግሞ እንግዲህ እንደፈረደበት ፍጹም እየመጡ ያስታርቃቸው እንደሆን በመልሶ ደግሞ እሱ ጣልቃ ይገባ እንደሆን አናቅም። የሚመጣውን ነገር አሁንም ዝም ብለን ማየት ነው ያለብን። አንስ የእሷንም እንረዳት እሱንም እንረዳ። በቃ እሱ ፕራንክ ነው ብዬ ተናግሬያቸዋለሁ ብሏል። የሰራው ስራ ትክክል አይደለም። ትክክል እንዳልሆነ ግን በእንትን ነው ማስረዳት ያለብን በቃ እንደ አዋቂ በምክር መልክ ነው መናገር፣ ይሄ ትክክል አይደለም። እኔ ብጽፍለት አሁን በውስጥ ብጽፉለት ትክክል አይደለም። ሴት ልጅን እንዴት እንዲህ እንዲህ ትላል እንዲህ የሚነካ ቃላቶች ነው ብለን አግባብ ባለው መልኩ መናገር። እሷንም ደግሞ እንደዛው ባንሳደብ ባንገባ ጥሩ ነው። ሁሉ ነገሮች ተስተካክለው ሁሉም ያማረ ይሁን። ምክንያቱም ትንሽ ልጅ ነች፣ እድሜዋ ገና ልጅ ነች። ታሳዝናለች። ያው ብቻዋን ነው የምትኖረው፣ ከወንድሞቿ ጋር አይደለም የምትኖረው የተለያዩ ነገሮች አሉ። አዲስ አበባ ውስጥ ኑሮም፣ ሁሉም ነገር ከባድ ነው። በዙሪያ ያለው ነገር ሁሉ ይከብዳል። እና ሲናደዱ ደግሞ እንደዚህ አይነት ነገር ሲሆኑ እንኳን ማንኛውንም ሰው የሚያናግሩ እንደውም የሱንም ወንድሞች የምታነሳላቸው አይመስለኝም። እና ማንኛውንም ሰው አናግሩም እና እንረዳቸው ነው የምለው። እግዚአብሔር መልካሙን ያምጣላቸው። ዛሬ የተነጋገሩት ነገር ሁለቱም በንዴት ነው ግለውነ የመጡት በጣም ተቆጥተዋል። እግዚአብሔር ያረጋጋቸውና ሁሉን ነገር ወደ ሰላም ያንጣላቸው ነው የምለው። ፕራንኩ ከባድ ነው፣ በርግጥ እንደሚከብዳት ይገባናል። ሁላችንም በሷ ቦታ ሆነን እንየው፣ ግን እንዲንለያዩ አንፈልግም። ያው ከሰራው ስራ ታርሙ ይህን ነገር እንድትረዳው አድርጎት ሰላም እንዲሆን ነው የምንፈልገው። የሶሲ ይምባል ቢሆን እንትን ምንድነው ሼር አድርጎ ካለኔ ፍቃድ ውጪ ለምንድን ነው አንሶላ ውስጥ የገባሽው ብሎ እሱም ጽፎላታል እዛ ጋ ብጥብጥ ይኖራል ብዬ ነው ማስበው። የእሷም ኑሮ ሊበጠበጥ ይችላል ብዬ ነው ማስበው። አላውቅም፣ መጣውን እንግዲህ ሰሞኑ። ምክንያቱም እዚህ ላይ ያስቀምጥላችኋለሁ፣ እሱም ሼር አድርጓል። ሀይምዬም አይነህም ማየት አልፈልግም ብላ ሼራ አድርጋ ነው ዛሬ የተገናኙት። እንግዲህ ነገን ደግሞ እግዚአብሔር ያውቃል። እንጸልይላቸው እግዚአብሔር ከእነሱ ጋር እንዲሆን መልካም ምኞታችን ሁላችንም እኔም ጭንቀት ውስጥ ነኝ ያለሁት። ይህን ሰላም እንዲሆኑ ነው የምፈልገው። እንግዲህ እግዚአብሔር አቃል ውዶቼ፣ ሰላም ሁኑልኝ።